ቸግሬ ነው ቸግሬ ነው። እኔ የመጀመሪያው ነገር ከዚህ ልጀምር። ያው ሰው ሲናደድ ብዙ ነገር ሊናገር ይችላል። እኔ ለምን ላ እኔ የሰዎችን መብት አከብራለው፣ ሰዎችን አከብራለው፣ ድንበራቸውን አከብራለው። ሰው ዲስሪስፔክት ካደረገኝ ግን ሳልገለው ይግደለኝ ማለት የኔ መርህ ነው። እስከ ጥግ ድረስ አከብራለሁ ሰው እና ከዛ በመነጫ በመነጫ የተናገርኳቸው ንግግሮች ናቸው እነዛ። እንደዚህ አይነት ነገሮች ውስጥ መግባት አልነበረብኝ። በተቻለ የመጠን እኔ ውስጤ እግዚአብሔር ያው እግዚአብሔር በሚያውቀው ሰው እኔ በማወቅም ባለማወቅም የበደልኩ ያሉ እንኳን ከተሰማኝ እየተራመድኩ እንኳን እግዚአብሔርን ይቅርታ መጠየቅ ይለኛል። ይህ ነው ከራስ ጋር ትታገላለህ። ውስጥ የሚጸጽት ነገር ካለ ሰላም አተኛ ማለት እ እንደዚ አይነት ይነኝ በዚህ በሂደቶች ውስጥ መሀል መተላለፎች አሉ። አንዳንድ አላስፈላጊ ለጆሮአችሁ ተስማሚ ያሉ ንግሮችን ሰምታችኋል። ከኔ የማይጠበቁ ከልብ ከልብ ነው። ለዛ ይቅርታ የምጠይቀው ተድበሰብሰቡ እንዲሁ በግልጽ ለሰማችኋቸው ንግግሮች ይሄ ከኛ ማይጠበቅ ነገር ነው። ይህንን ነው ለማድረግ የምሞክረው። ሌላው ነገም ከነጎዲያም እንደዚህ አይነት ትልቅ አጀንዳዎች ሲኖሩ ዋናው ዓላማችን ማህበረሰቡ ግራቀኙን አይቶ የሰለጠነ ውይይት እርቅም ከሆነ እርቅም እንዴት ነው መማር አለበት። እኛ ካላስተማርን ወጣቶችን፣ ህፃናቶችን የሚወጣው ትውልድም እንደተደናበረ ነው የሚቀጥለው። እኔ በግሌ ስለ እናንተ አላቅም። እኔ በግሌ ግን ደዎች ዶጎፍተ ሶሳይቲ የማህበረሰቡ ጠባቂ ነው የሚዬ ነው ማስተባራት እንደዛ ነው ሸው እንደዛ፣ እራስን ዝም ብለህ ስትሾ የምትሆንም ባትሆንም ጠንቃቃ ትሆናል። እኔ የኦሮሞ ጠባቂ ነኝ፣ የአማራ ጠባቂ ነኝ፣ የትግራይ ጠባቂ ነኝ፣ የብሔር ብሔረሰቦች ጠባቂ ነኝ ብዬ ነው የማስበው። አልሾማችሁም፣ ግን ደሞር እንደዛ እንዲሰማኝ ራሴን ሳደርግ በጣም በተቻለ መጠን ጠንቃቃ እንደሆነ የሚያደርገኝ ለምናገረው ንግግር፣ በተለይ ደግሞ መሬት ላይ ላለው ህዝብ እዚህ ያለ ነው እንኳን እዚህ ያለ ነው እና ለዛ ህዝብ ማዘን አለብን የሚል እምነት አለኝ። ሌላ የቀረ ያላስታወስኩት ነገር የለም። ነገር የበዛ ባያ አይጫንም ብዙዎቻችሁ እንዳትረሱ፣ አንድ የሆነ ሙቪ አለ የስልፍ ፋንታውን ይፈልጋል የሚል ሙቪ ላይ ስሉ ተስፋ ቆርጦ ነፍሰ ገዳይ ጋር ሄዶ የሆነ ብር ጠፍቶበት ነው ሎቶሪ ደርሶት ያ ሎቶሪ ለካ ዱቄት ውስጥ አስቀምጦት ሰራተኛ የሆነ ቦታ ደብቀው፣ በቃ የጠፋ መሰለው እና ነፍሰ ገዳይ ጋር ሄዶ ግደለኝ ብሎታል። ግደለኝ እንዳትገለኝ ብልህ እንኳን እንዳትምረኝ ያለው እና መጨረሻ ላይ ብሩን አገኘ። ነፍሰ ገዳዩ ደግሞ እንዳትገለኝ ብልህ ራሱ አብጄ ሊሆን ስለሚችል ግደለኝ ፈለገ ግደለኝ ሲሆን፣ ብሩን ካገኘ በኋላ ነፍሰ ገዳዩ በቃ መፈለግ ጀመረ። ይገለው ማለት ነው። ይፈለጋል ያያቸው እንደዛ ነው። ና እንዳትረሱት፣ ረሱት ብያቸዋሉ እና እንዳት እርሱት ብላቸውም አይረሱም። የእነሱ አያሳስበኝም። ቴዲ የሆነ ነገር ልንገር እዚህ ጋር ለሁላችሁም የሚሆን ከጠቀማችሁ ከዚህ በፊት አንተ ቤትም ጭምር ነው እዚህ ጋር ዮኒ ቶሮንቶ 50 ምናምን ሺ ዳር በልቷል ተብሎ 54 ሺ ነው መንበር። የመጀመሪያ የተከራከረው ልጅ ዮኒ ማኛ ይባላል። ፊራን እንደተከራከረ ሁላ የሆነን ሰው ካወቅኩት በኋላ ኔ የራሴ ሚዛን አለኝ ገባ። በዛ ሚዛን ላይ ተንተርሼ ነው የምናገረው። ዮኒ ቶሮንቶን ማንም እየመጣ ሌባ በሚልበት ሰዓት ዮኒ ቶሮንቶ ዮኒ ማኛን ከፍሎት ነው ተብዬ ሀምሳ አራት ሺህ ሄለን የምትባል ልጅ አጭበርብራ ወስዳ እሱን የወሰደብኝ ብላ አስወርታ አስጨፍጭፋው አሰድባው መጨረሻ ላይ ቴዲ አዋሳ ቤት መጠን ነፃ የወጣበት ምክንያት አለ ማለት ነው። ይሄ ነገር ነው የተደገመው። ሶሻል ሚዲያ ላይ የተደጋገመ ነው። ትንሽ ቻፓላቸው የሚባሉ ሰዎች ይመታሉ ይመታሉ ፊራ በዛ ስለማቅ ነው እንዳላጭ በረበራ ታውቃለሁ። ለምን ኮንቨርሴሽናቸው ላይ ነበርኩ። በዚህ ዋጋ ሽጥልኝ በዚህ ተባብለው አስቀንሼ ያሸጥኩ ሰው ነኝ። ስለዚህ በዛ ጉዳይ ላይ የዛሬ ሶስት ዓመት ስመጣ ስለማውቀው እንዲጮህላ ስለፈለገች አልተደረገችም። በፖለቲካ ገብታ ማንም ያዳመጣት ነገር የለም። በዚህ ነገር ልፈምስ ብላ ነው የመጣችው። በመሀል ግን ወንድማማቾች ተጣሉበት አየህ። ዶክመንትም መጥቶ ተደውሎም ተጠይቆም ምን ተብሎ የተፈጠረ ነገር የለም። አሁንም አታምንም እሱ አሁንም የሚመስላት ያ ታሪኳ፣ ወደ ክስ አልሄደችም ወደ ምን አልሄደችም። በዛ ሰዓት ቼክ ሳታደርግ ማንም ሰው ግደለኝ። አበሻ እኔ ጉዳዩ ላይ አስራ አምስት ዓመት ልነግር ነው፣ መኪና ሲሸጥ ብዙ ሪሰርች ሳያደርግ የሚመጣ አበሻ አንገቴ እንሰጣለሁ። አምኖ መኪና የሚገዛ አበሻ የለም። ለአበሻ መሸጥ ነው የሚከብደኝ እኔ ነበር በመኪና ስራይ ፍ ገባ ያ አስቸጋሪ የሆነ ህዝብ መጥቶ ከአንተ ገዝቶ ተበላው የሚል በጣም የሚከብድ መኪና ለመግዛት አበሻ። ስለዚህ ያንን አጣርታ ያደርገች ስል ተቀምጠን ተምር በሌለችበት ውሳኔ ግን ልነግርህ የፈለግኩት የእንትናን አገናኝቼ ነዋ ሁለት ነገሮች አለዋ። ሀምሳ አራት ሺ ነው ምናምን ተበላ ተብሎ ዮኒ ቶሮንቶ ሲሰደብ ነበር። ለምሳሌ ኢሚዲየተር ሆኜ ልዳኛ ነው ያለው። እኔ ነኝ የተቀጠቀጥኩት። ገብተዋል። የኛ ስለሚከፈለ ነው ሲባል በዮኒ ቶሮንቶ ለምን አልተባልኩኝም ተብዬም ነበር። ተከፍሎታል። ሀቁ ግን ወጣ አሁንም በዚህ የኔ ተረስቷላ እኔ እኮ ስቲል የምባለው ገብቷል እስቲል የምባለው ምንድነው ዮኒ ማኛ እየተከፈለው ነው ፊራን የሚደግፈው ዮኒ ቶሮንቶ የሚደግፈው ተብሎ ለምንድነው ሰቡ ሰው ሾርት ሚሞሪ የሚሆነው የሆነ ነገር ሲመጣ ከማጣራት ይልቅ ሳይድ ይዞ ዝም ብዬ ተበድል ያለው የሚል ሌባ ይመጣና ሁልጊዜ ሌባ አቅም የሌለው ይመጣና ተበድ ያለው ብሎ ስም ሲያጠፋ ሲሆን ዝም ብሎ ይታዘናል። ቢዝነስ አለው ሲባሉ ግን ምን ያደርጋሉ? አንደኛ ተመር የለችም እዚህ ጉዳይ ላይ እኛን እዚህ ጋ ለምሳሌ ሪከርድ ተደርገን ቢወጣ የሚያዩ ሰዎች የወሰነ ነው ይመስላል። ስለዚህ እሷ በሌለችበት የምናደርገው እንትን ራሷን ዲፌንድ ልታደርግ በማትችልበት ሁኔታ ላይ ፍራውን እዚህ ጋር ሰረኩት እኮ ሰረቀ ተብያለሁ። ምንድን ነው እሱ? ኦኬ እሱን ሌላ ቦታ እንዳኛቸዋለና ምን እናርግ መሰለህ፣ አሁን እዚህ ጋር ያለንበትን ፐርፐዝ እንዳለ